ምንድነው? ዘመድ ይተላለ እንዴ እኛ ቤት እኛ ቤት እግሪ ይርገጥ። አንድ ቀን ነው ማስወጣ። የኔ ጌታ የዚች ውሻ ስሜት መርካት ለእኔ መርካት ነው ደስታዬ ነው ብለን ነዳጅን አቃጥለ፣ በተወደደ ነዳጅ ይዘህ ሄደ ሄኖክ ይባላል፣ ሄኖክ ቻቻ። ሄኖክ ቻቻ ይባላል። እስቲ በሉ ሄኖክ ካሳ። አላልኩ ካሳ አላልኩ፣ ቻቻ፣ ቻቻ፣ ቻቻ፣ ቻቻ፣ ቻቻ። ሄኖክ ቻቻ። እስቲ በሉ የኖክ ቻቻ ይን ቻቻ ቻቻ ብሎ ስማ፣ አሁን ቴሌቪዥን ላይ ነው የሚሰራው። ድራማ ይሰራል። ቴሌቪዥን ቴሌቪዥን ይላሉ። እንዴት ታዲያ ምንድን ነው? ድራማ ይሰራልና እማማዝናሽን ሰላም ልልን የመጣሁት ነው የሚለው እሺ፣ እግዚአብሔር ይመስገን። ሄኖክ ቻቻዬ በሉት። እግዚአብሔር ይመስገን አሜን። ሄኖክ ቻቻዬ እንዴት ነህ በሉት። የሄኖክ ካሳዬ ካሳዬ አይደለም ቻቻዬ ነው። አሳዬ ሻሽ ሄኖክ ቻቻዬ፣ ሄኖክ ቻቻዬ። ቻቻ ቻቻ ቻቻ። አዎ ሄኖክ ቻቻ የኔ ቻቻዬ እዝጋየ መስገልው ደስ አለው ው እዛ እየሳቀዶ ደስ ብሎታል። እሻው ምን ፍለጋ መጣህ በለው። የሚያስቸግሮት ሰው አለ ወይ እንዴት ነው? ጥበቃ ላደርግሎት ነው የመጣሁት በትርፍ ሰዓቴ ውትድርና ማሰራለሁ። መንግስት ያዘዘልኝ ወታደር ሞልቷል በለው መንግስት ያዘዘልኝ ወታደር ሞልቷል፣ ለምቸገርበት ጉዳይ በለው። ለምቸገርበት ጉዳይ መንግስት ወታደር አዞልኛል አለኝ። ወታደር አይዞ ምንም ሞልቷል፣ አዞልኛል። በአጃቢ ነው የሚሄደው። ለምቸገርበት ጉዳይ መንግስት ወታደር አዞልኝ። ዛሬ ኒኪታ የምትጠቃበት ቀን ደርሷል። የምትጠቃበት ቀን ማለት ላይክ ሴቶች ከወንድ ጋር የሚገናኙበት ጊዜ ማለት ነው። የብር የብር ጀግና አከበርኩ የብር እንዲህ፣ በአሁኑ ሰዓት ለጓደኛ እንኳን እኮ የሚሆን ጠፍቷል። የኔኪታ የዚች የውሻ ስሜት መርካት ለእኔም መርካት ነው፣ ደስታዬ ነው ብለህ ነዳጅህን አቃጥለህ በተወደደ ነዳጅ ይዘህ ሄደህ፣ አላቅም እንግዲህ ሩምም ልትይዝላቸው አስበ ይሁን አላቅም እንግዲህ። ከዚህ በኋላ የሚፈጠረው ደግሞ ሌላ ደግሞ ኔኪታ ላይ በጣም ውለታ ነው የሚሆነው። እኔ ግን የምመክረው ወሬ አታብዛባት። በቃ እንደምታያት አያለሽ ነው፣ በቃ ትሰማለች። እኔ ተሳሰበ ትሰማለች፣ ልትጠቃም እንደሆነ ታውቃለች። ቶሎ ሰዳት፣ የምር አታጓጓት እንጂ እቴን በላው እኮ ማለት ነው የቀራት። በቀጣይ ደግሞ እንትን ሰው ማስጠቃት ብጀምር በጣም ያዋጣል። በጣም እንዲህ የነዳጅ ከፍለን እንውላ የምንጠቀመው

ስመኝ ገብሩ እና እንትሩ ይሄው ይሄው፣ መጣ መጣልኝ። ይሄው እሱ ነው፣ የዝምታ ያባራሪ እሱ ነው። ይሄ ኮቶቼ እረኛ፣ የሰላሞቼ እመቤት፣ የሰላሞቼ እመቤት። ወንድ ነው ካራክተሩ እሱ ነው። አይን ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ግጥም እኔም አልነገርኩት ሚስጥሩን። አላውቅም እኔ የመጣ ብቻ ይጫወተኛል። ወደዚህ ወደዚህ ወደዚህ እንቅስቃሴው ለምንድን ነው? ለዘፈን ምክንያትም መጣ። ሰላም ነው እማ፣ ሁሉም ሰላም ነው። ያና ታም ደህና ነው፣ ደህና ነው። ምን ይሆናል ብለሽ ነው? ምን ተናገርስ? ብረቱ እንኳን ስለቱ ይቆረጣል ጥለው የተባለልኝ የእኔ ጀግና ስማ አሁን ቅዳሜና ወደ ፊታችን የትም እንዳትሄድ እፈልጋለሁ። ገባህ ሰን ይህንን የአሁኑ ቅዳሜ እንደው ድንኳን አልችልም። አተነዳኔ መልሶ የምመልሰው ላስረዳ ይኸውልህ የአምስተኛ ሳምንት ጾም ደብረ ዘይት ምክንያት በማድረግ ትልቅ መንፈሳዊ ጉዞ ወደ ሳማ ሰንበት ተዘጋጅቷል። ቅዳሜና ወደድ ማለት ነው። መስተንግዶን ጨምሮ ስምንት መቶ ብር እሱን ልንሄድ ነው። ክፍልህን ከፍዬ ለ አብረን እንሄድ ከየት ነው መነሻቸው? መነሻቸው ፒያሳ እስጤፋኖስ መገናኛል። እሺ። አሁን አንተ ለእኔ ነገርክኝ፣ ሌላ ሰው መሄድ የሚፈልግ እንዴት ነው የሚመዘገቡታል? ያው ሌላው እንዲመዘገብ ደግሞ በስልክ ቁጥር ደውሎ ማሳወቅ ይችላሉ። 0906391919 በመደወል ኮዲ ቦታ መያዝ ትችላላችሁ። እኔ ማል ነው እንዴት ሰው ተው እሺ፣ አቡሽ ተው። ምንድን ነው አይ፣ የተጫወትን ትንሽ መታ እየመታ ነው እንዴ? አልተቻለም እኮ የጎረምሳ አይ፣ ችግር የለውም ተው ተው። ትልቅ ሰው ይመጣል። በሉ እስኪ ተጫወቱ። ጎረቤት አንዲት እቃ ወስጄ መጣ። እሺ እሺ

ምንድነው ነው ወድ ወድ ቆኖ አይ አይዞህ ወይ ወደቀ።